የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁን ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ማቅረብ ጀመርን። ዋና ዋናዎቹን በቅድሚያም ፋኖ በትግራይ ጦርነት ወቅት መከላከያ ነው ሲወጋ የነበረው ሲሉ ጄኔራሉ ተናገሩ። የፋኖ አመራሩ በበኩላቸው አገዛዙ በአማራና ትግራይ ህዝቦች መካከል ግጭት ለመፍጠር በግልጽ እየሰራ ነው ብለዋል። የመከላከያ ሰራዊቱም የፋኖ ኃይሎችም ለአስጨራሽ በሚል የገለጹትን ውጊያ ማድረጋቸውንም አሳውቀዋል። በዝርዝር የምንመለከተው ጉዳይ ይሆናል። ብልጽግና ከሻዕቢያና ግብጽ ጋር ሱዳንን አትተባበሪ ቤ ሲል ተማጸንም ጠቅላይ ሚኒስትር አብይ አህመድ የሱዳን ሰራዊት አዛዥ አልብሩሃን ከመሐመድ ቢን ዛይድ ጋር ላስታርቅህ የሚል መልእክት መላካቸውም ታውቋል። አቶ ጌታቸው ረዳ በሱዳን ያሉትን የቲዲኤፍ አመራሮችን ለማነጋገር ጥረት አድርገው እንደነበርም ተሰምቷል። ከምንጮቻችን የተገኘ መረጃ ይቀርባል። የብልጽግናው መንግስት በፖለቲከኛው አቶ ታየ ደንደዓ ቤት ውስጥ ብርበራ አድርጓል። ሀሳብን መዝጋት የሰፈር አለቃ ያደርጋል ሲሉ የሚታወቁ ያገዛዙ ሰዎች እውነተኛ ተቋሚዎቻቸውን ማሳደዳቸውን ቀጥለውበታል። እንቃኘዋለን። አንድም ዩኒቨርሲቲ አልገነባም የሚለው ብልጽግና ዘጠና ኮሌጅና ዩኒቨርሲቲዎችን ዘጋም። ሌሎች ዩኒቨርሲቲዎችና ኮሌጆችም ወደ ኬጅና አንደኛ ደረጃ ማስተማሪያነት ራሳቸውን ዝቅ እያደረጉ ስለመሆኑ ተሰምቷል። ሌላኛው መረጃችን ነው። በደብረ ብርሃን የሚገኙ ከ24 ሺህ በላይ ተፈናቃዮች የመጠለያ ካምፖች አገልግሎት ጊዜ በማብቃቱ ለከፍተኛ ችግር መዳረጋቸው ታወቀም። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆነላችሁ። የብልጽግና መንግስት በፖለቲከኛው አቶ ታዬ ደንዳ ቤት ውስጥ ብርበራ አድርጓል። ሀሳብን መዝጋት የሰፈር አለቃ ያደርጋል ሲሉ የሚታወቁ ያገዛዙ ሰዎች እውነተኛ ተቃዋሚዎቻቸውን ማሳደዳቸውንም ቀጥለውበታል። ምርጥ ምርጦቹን አግልሎ ምርጥ መሆን ዘመኑ አልፎበታል። የመደመር ሳቤ ምርጥ ምርጦቹም በመመለስ መቶ ሚሊዮኑን ምርጥ ማድረግ እንጂ ሚዲያውን ዘግቶ ሐሳብ ዘግቶ ለብቻ ምርጥ መሆን የሰፈር አለቃ ያደርግ ይሆናል እንጂ ኢትዮጵያዊ አያደርገ ይህ ንግግር ብልጽግና ለውጥ የሚለው የኢትዮጵያውያን ነውጥ የተጀመረበት ሰሞኑ የተደረገ ነው። ከዛ በኋላ በርካታ ሚዲያዎች ተዘጉም፣ ከ ሁለት መቶ በላይ ጋዜጠኞችም ታሰሩ፣ ተሳደዱ። ሀሳብ አላቸው የተባሉ ሰዎችም ከፊሎቹ ተገደሉም፣ ሌሎቹ ከሀገር እንዲወጡ ግድሆንም እንደ አቶ ታየደንዳ ያሉት ደግሞ ደጋግመው ታሰሩ። የቀድሞ የስራ ሚኒስትር ዴታም አቶ ታየደንዳም ዛሬ በድጋሚ በአገዛዙ ስለመታሰራቸው መዘገባችን የሚታወስ ነው። ይህ ከሆነ ከሰዓታት በኋላ ደግሞ አመሻሹን ቤታቸው ውስጥ ብርበራ በማድረግ የኤሌክትሮኒክስ እቃዎቻቸውን መውሰዱም ታውቋል። ከአንድ ዓመት ከመንፈቅ በፊት አቶ ታየን ባሰራቸው ወቅት አገዛዙ ዲያሪያቸውን በበርበር አገኘው የአራት ተሽከርካሪዎች ታርጋም ተገኘም ክላሽንኮፍ ጦር መሳሪያን ጨምሮ ያዝኩ በሚል በቴሌቪዥን ጣቢያዎቹ በኩል አስነግሮ ብዙዎቹንም አስገርሞ እንደነበር የሚዘነጋ አይሆንም። አቶ ታዬ ደንዳ ላይ የተመሰረቱ ሁለት የወንጀል ክሶችን ወደ ፌደራሉ ከፍተኛ ፍርድ ቤት በመመለስ በድጋሚ ክርክር እንዲደረግባቸው ትእዛዝ ከተላለፈ ከጥቂት ሰዓታት በኋላ ነው ከመኖሪያ ቤታቸው ተወስደው የታሰሩት። ባለቤታቸው ወይዘሮ ስንታየው የ ከአስር ሰዓት በኋላ በፖሊሶች ለጥያቄ እንደሚፈለጉ በመግለጽ ከመኖሪያ ቤታቸው ተይዘው መወሰዳቸውንም አረጋግጧል። ወደ መኖሪያ ቤታቸው የመጡ የጸጥታ አካላትም በራ እንኳኩተው ለጥያቄ በፌዴራል ፖሊስ እንደሚፈለጉ በመግለጽ ወስደዋቸዋል ሲሉ አክለዋል። ከመንግስት የጸጥታ ኃይሎች ውስጥ የታጠቁ እንደነበሩ የጠቀሱት ባለቤታቸው ወደ ቤት በመግባት አቶ ታየን ይዘው እንደወጡና በዛ ጊዜም የጨፌ ኦሮሚያ አባል መሆናቸውንና የህዝብ ተወካይ መሆናቸውን በተደጋጋሚ ሲናገሩ እንደነበር አስታውሷል። አቶ ታየ ደንዳ ከአንድ አካ አንድ አመት በፊት ለእስር የተዳረጉት ጠቅላይ ሚኒስትሩን በሰው ደም የሚጫወቱ አረመኔ ማለታቸውን ተከትሎ ነበር። ከእስር ከተፈቱ በኋላም የሰላማዊ ዜጎችን፣ የራሱን የመንግስት ሰራተኞችን ጥያቄዎችና የሚፈጸምባቸውን ግፎችን ጭምር በማንሳት በሀሳብ ሞግተዋል። ሀሳብን የሚያግት የሰፈር አለቃ ነው ይሉ የነበሩ የብልጽግና አለቆች ግን እነሆ በድጋሜ ሀሳብን ማፈናቸውን ቀጥለዋል። ፋኖ በትግራይ ጦርነት ወቅት መከላከያ ነው ሲወጋ የነበረው ሲሉ ጄኔራሉ ተናገሩ። የፋኖ አመራሩ በበኩላቸው አገዛዙ በትግራይና አማራ ህዝቦች መካከል ግጭትን ለመፍጠር በግልጽ እየሰራ ነው ብለዋል። መከላከያ ሰራዊቱም የፋኖ ኃይሎችም እልህ አስጨራሽ በሚል የገለጹትን ውጊያ ማድረጋቸውንም አሳውቀዋል። በአማራ ክልል የቀጠለው ጦርነት በአውደ ውጊያዎች ብቻ የተወሰነ አይደለም። ሰሞንኛው ፕሮፓጋንዳ ደግሞ የብልጽግና ሰዎችና የሰራዊቱ አዛዦች ጽንፈኞች የሚሏቸው ፋኖ ኃይሎችን ከህወሓት አለፍ ሲልም ከኤርትራ ጋር እየሰሩ ነው የሚለው ይገኝበታል። ፋኖን እንበቀለዋለን በሚለው ዝነኛ ንግግራቸው የሚታወቁት መንገሻ ፈንታው የተባሉት የክልሉ መንግስት ቃል አቀባይም ፋኖ ህወሓት ላይ ጥይት አልተኩሳለን ሲሉ ተሰምተው እንደነበር የሚታወቅ ነው። እዚህ ህወሓት ከዞብል ጥግ ላይ አሁን ምሽግ እየቆፈረ ዜጎቻችንን እያሰቃየ ነው። እናንተ ምስክሮች ናችሁ። ዋጃ ስትሄዱ ታያላችሁ፣ አላማጣ ስትሄዱ ታያላችሁ። እነሱ ግን እዛው አካባቢ አሉ። አንድ ጥይት አይተኩሱም። ህዝብን በመሰብሰብ እንዲህ ያሉ ብልጽግና ጠላት የሚላቸው አካላት መካከል ግጭት እንዲፈጠር የሚደረገው ቅስቀሳ እንደቀጠለ ነው። በእርግጥ በሚቆጣጠሯቸው አካባቢዎች ማህበረሰብን በመሰብሰብ እያነጋገሩ ስለመሆኑ የሚገልጹት የፋኖ ኃይሎች ጭምር ናቸው። የሆኖ ሆኖ በብልጽግና ሽማምንት በኩል የሚቀርበው መሰል ፕሮፓጋንዳ ጋር የተያዘ ንግግር ያደረጉት የሰሜን ምስራቅ ዕዝ ምክትል አዛዡም ሜጀር ጀነራል ሻምበል ፈረደ ሲሆኑም ያኔ ከህወሓት ጋር ስንዋጋም ፋኖ እኛን ነው ሲወጋ ነበረው ሲሉ ነው የተሰሙት። ሲጀመርም የመንግስትን ታጣቂ የመንግስትን የጸጥታ አካል የሚወጋ የነበር ሲጀመር፣ አሁን ሳይሆን፣ ሲጀመር በወያኔ ጦርነት ጭምር የመንግስትን ታጣቂ የሚወጋ የነበረ ሽፍታና ሌባ ሌባ። የብልጽግናው መንግስት ነፍጥ አንስቶ በሚታገሉት ኃይሎች መካከል የእርስ በርስ ክፍፍል እንዲፈጠር እያደረገ ካለው ጥረት ባሻገር የሰላም ስምምነትን ከተፈራረመው ህወሓት ጋር እየተገናኙ ነው ወይንም ደግሞ አልተኩስበት አሉ የሚለው ደግሞ ከሰሞኑ በሰፊው እያስነገረው ያለው ጉዳይ ሆኗል። ይህ ደግሞ በአማራና ትግራይ ህዝቦች መካከል እንዲፈጠር ያደረገው ግጭትን በማስቀጠል በስልጣኑ ላይ የመቆየት እቅዱ አንድ አካል አድርገው ነው በርካቶች የሚመለከቱት። ከሰሞኑ ከሁለቱ ክልሎች አዋሳይ ስፍራ ላይም የትግራይ ተወላጅ አሽከርካሪ ላይ የተፈጸመ ጥቃትም ለዚህ አብነት ነው። የፋኖ አመራሩ አበበ ፈንታው ገዥው ብልጽግና ቡድን በአማራ ህዝብና በትግራይ ህዝብ መካከል ከዚህ በፊት የነበረ ማፋሰሻ ጦርነትና ውጤቶቹን በሰላማዊና ከጦርነቱ ውጭ በሆነ መንገድ ለመፍታት እንዳይሞክሩም ግጭት ቀስቃሽ የሆኑ ተግባራቶችን እያከናወነ ይገኛል ሲሉ ይገልጻሉ። በአማራ ክልል እንዲህ ባለ ፕሮፓጋንዳ የታገዘ ውጊያ እንደቀጠለ ሲሆን የመከላከያ ሰራዊቱም የፋኖ ኃይሎችም እልህ አስጨራሽ በሚል የገለጹትን የተኩስ ልውውጥ ማድረጋቸውን አሳውቋል። መከላከያ በመግለጫው በሰሜን ወሎ እዜት በር ተብሎ በሚጠራው አካባቢም የፋኖ ኃይሎች ጥቃት ከፍተውብኝ ህልማቸውን ለማሳካት ለ አስጨራሽ ጥረት ቢያደርጉም ደመሰስኳቸው ይላል። የፋኖ ኃይሎች የዜና አካባቢ ውጊያ በተመለከተ ሲገልጹ ከወልዲያ ቅርብ እርቀት ጉባ ላፍቶ ወረዳ እዜት በር በተባለ አካባቢም በመንግስት ኃይሎች መገኛ ላይ በተፈጸመ ጥቃት በደርዘን የሚቆጠረውን ገድለን በርካታ የጦር መሳሪያ ማግኘት ችለናል ነው የሚሉት። ሌላኛው የውጊያ አካባቢ ደግሞ ከባህር ዳር በቅርብ እርቀት የሚገኘው አጨፈር ቀጠና ሲሆን፣ ይህ ጥቃት የተከፈተው ደግሞ በመንግስት ኃይሎች ነው ተብሏል። በዚህ ውጊያ የፋኖ ኃይሎች ወደ ጥቃት ቀጠናው ማምራት ላይ የነበሩ የመንግስት ኃይሎችን መድሃን ያለማራና ዘንዶ ተብሎ በሚጠሩ አካባቢዎች ላይ በተፈጸመ ጥቃት በርካታዎችን ለጉዳት አጋለጥን ብሏል። የመንግስት ኃይሎች በተለያዩ አካባቢዎች ወደ ፋኖ ኃይሎች መገኛዎች በማቅናት እየከፈቷቸው ያሉ ጥቃቶችን ተከትሉም በተለያዩ ስፍራዎች ላይ የሚደረጉ የተኩስ ልውጦች እንደቀጠሉ ናቸው። በደቡብ ጎንደር ደራ ወረዳ ሊባኖስና ገላውዲዎስ አካባቢ የነበረው ይጠቀሳል። በዛው በጎንደር አቅራቢያም አይምባም፣ በጎጃም ቀጠና ደግሞ ባሶ ሊበን በክልሉ የጸጥታ ኃይሎች ላይ የደረሱ ጥቃቶችም የተመዘገቡ ሁነቶች ሆነዋል። ብልጽግና ሱዳንን ከሻዕቢያና ግብጽ ጋር አትተባበሪብኝ ሲል ተማጸነም። ጠቅላይ ሚኒስትር አብይ አህመድ የሱዳኑን ሰራዊት አዛዥ አልብሮሃንን ከመሐመድ ቢን ዛይድ ጋር ላስታርቅህ የሚል መልእክት መላካቸውም ታውቋል። የሬድዋንና አቶ ጌታቸው ረዳ ል ኦክፖርት ሱዳን በሄደበት ወቅት በሱዳን ውስጥ ስለሚገኙ የትግራይ ሰራዊትና የትግራይ ተወላጆችን በማስመልከትም ውይይት ተደርጓል ተብሏል። አቶ ጌታቸው ረዳ በሱዳን ያሉትን የቲዲኤፍ አመራሮችን ለማነጋገር ጥረት አድርገው እንደነበርም ተሰምቷል። የብልጽግና አገዛዝ የደህንነት መስሪያ ቤት ኃላፊ ሬድዋን ሁሴንና የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ ወደ ፖርት ሱዳን የተጓዙት በዋናነት አራት ጉዳዮችን በመያዝ እንደነበር ነው ኢትዮ ፎረም ከቅርብ ምንጮቹ መረዳት የቻለው። እነዚህም የሱዳን ሰራዊት አዛዥና በአሁኑ ወቅት እንደ ሀገሪቱ መሪ የሚታዩት ጄኔራል አልቡርሃን ከግብጽና ኤርትራ እንደዚሁም ከተባበሩት አረብ ኤምሬቶች ጋር ስላላቸው ግንኙነትና በሱዳን ስላሉት የትግራይ ሰራዊት አባላትና ስደተኞች የሚመለከት እንደነበ እንደነበር መረዳት ተችሏል። ጠቅላይ ሚኒስትር ዐቢይ ለአልቡርሃን በነሬድዋን በኩል የላኩት የፖስታ ደብዳቤም በቀዳሚነት የጄኔራሉ አስተዳደር ከሻዕቢያ ጋር ያለው ግንኙነት እንዲያቆም የሚጠይቅ ነውም ተብሏል። በኤርትራ መንግስት ድጋፍ ሲደረግላቸው የነበሩት አልቡርሃን አንድ ብርጌድ ሰራዊት ከኢሳያስ አፈወርቅ የተለግሶላቸው ሲዋጉ መቆየታቸውን መዘገባችንም የሚታወስ ነው። ኤርትራን ለመውረር እየተዘጋጀ እንደሆነ የሚነገርለት ብልጽግና የሻዕቢያው አገዛዝ ከአካባቢው ሀገራት ድጋፍ እንዳያገኝ ለማድረግ የሚያስችለውን እንቅስቃሴ እያደረገ እንደሆነ እንደሆነም ይገለጻል። ከወራት በፊት የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ በተለያዩ የምስራቅ አፍሪካ ሀገራት በመንቀሳቀስ ይህንኑ የማግባባት ስራ ሲሰሩ እንደነበርም ተዘግቦ ነበር። አሁን ደግሞ አቶ ሬድዋንና ጌታቸው የመሩት ልዑክ ፖርት ሱዳን ሂዶ ከሻዕቢያ ጋር አትተባበሩም፣ እነርሱ የሚያደርግላችሁን እኛ እናቅርብላችሁ የሚል ጥያቄ ማቅረቡን ሰምተናል። የሱዳኑ ውጅ ጄኔራል ይህንን ጥያቄ በአሁንታ ተቀብለውታል የሚሉት ምንጮዎች የኤርትራ መንግስት እኛን ተጠቅመው ኢትዮጵያን ለማጥቃት የሚያደርገውን እንቅስቃሴ አንፈቅ አያስፈልግንም በማለት ተናግረዋል ተብሏል። ለየትኛውም የጄኔራል አል ብሩሃን አውንታዊ ምላሽ ብልጽግና ከመሐመድ ቢን ዛይድ ጋር ለማስታረቅ ይሰራል የሚል ቃል እንደተገባለትና ይህንኑ ሀሳብንም እንዳቀረበ ታውቋል። የብልጽግናው አገዛዝ የጥፋት አጋር የሆነችው የተባበሩት አረብ ኢሚሬቶች በሱዳኑ ጦርነት የጄኔራል ሀሚቲ ደጋፊ ሆና አያሌ ውድመትና እልቂት ያደረሰ ሄድሮን ድብደባ እንዲደረግ ስትተባበር ቆይታለች። ይሁን እንጂ በሱዳን የኃይል ሚዛን ለውጥ መታየት ከጀመረ በኋላና ዓለም አቀፍ ስሟም እየጠፋ መሆኑን ማወቅ ከጀመረች በኋላ በብልጽግናው መንግስት ደላላነት ከአልብሩሃን ጋር የመታረቅ ጥያቄ አቅርባለች ተብሏል። ይህንን ጥያቄ በደስታ ተቀብለውታል የተባለላቸው ሱዳናዊ ጄኔራል አልብሩሃን ለባላንጣቸው ጄኔራል ሐሚቲም ከአቡዳቢ የሚደረገው ድጋፍ እንዲቆምላቸው ጠይቀዋል ሲሉ ምንጮች አረጋግጠዋል። የአህመድ መልእክተኞች ያነሱት ሌላኛው አጀንዳ ሱዳን ለግብጽ መሬት ልታከራይ ነው የሚል ሰነድ አግኝተናል የሚል ሲሆን ይህንን ከካይሮ ጋር የሚደረግ ግንኙነትን እንድታቆም ተማጽነዋልም ተብሏል። ይህንን ጉዳይ አስተያየት ሳይሰጡበት ያለፉት ጄኔራል አልብሩሃን ከሻዕቢያ ጋር ያላቸውን ግንኙነት ለማድረግና ከኢምሬትስ ጋር ለመታረቅ ተስማምተዋል ተብሏል። አቶ ሬድዋንና አቶ ጌታቸው በፖርት ሱዳን ያደረጉት ቆይታ በሱዳን ያለውን የትግራይ ሰራዊትና የትግራይ ህዝብን የሚመለከት ሲሆን ሰራዊቱም ሆነ ህዝቡ ወደ ሀገሩ እንዲ እንዲመለስ የሚል ጥያቄ እንዳቀረቡም ታውቋል። ይህ ሰራዊት የማንም መጠቀሚያ መሆን የለበትም። ከሀሜት የሚሆን ከአል ቡርሃን ጋር ሆኖ መሰለፍም አይገባውም። የደቡብ አፍሪካው ስምምነት አካል ሆኖ ስደተኞች ወደ ተፈናቀሉበት አካባቢያቸው እንዲመለሱ የሚደረገው እንቅስቃሴን ያግዝ የሚል ሀሳብ ቀርቦ በጀነራሉ በኩልም ተቀባይነት ስለማግኘቱ ተሰምቷል። ብልጽግና የመሐመድ ቢንዛይድ ተላላኪ ሆኖ በሱዳን በተካሄደው ጦርነት ላይ በሀሜት የደጋፊነት መሰለፉ ሲነገር የቆየ ቢሆንም አቶ ጌታቸው ከጀነራል አልብሩሃን ጋር የነበራቸው መልካም ግንኙነትን ተጠቅሞም ከጀነራሉ ጋር ለመወዳጀት እየጣረ ነው ያሉት ምንጮች አቶ ጌታቸው ረዳ የትግራይ ክልል ፕሬዝደንት በነበሩበት ወቅት አልብሩሃን ጦርነት ሲያካሂዱ የተለያዩ ድጋፎችን ያደርጉ እንደነበር አስታውሰዋል። የብልጽግናው ፕሬዚደንት አማካሪ አቶ ጌታቸው በፖርት ሱዳኑ ውይይት ወቅትም በዚህ ሀገር ያሉ የትግራይ ሰራዊት አመራሮችን ለማነጋገር ጠይቀው እንደነበር የታወቀ ሲሆን፣ ይሁን እንጂ አዛዦቹ ያሉበት ቦታ ሩቅ በመሆኑ ሳይሳካ ስለመቅረቱም ሰምተናል። አንድም ዩኒቨርሲቲ አልገነባም የሚለው ብልጽግና ዘጠና ኮሌጅና ዩኒቨርሲቲዎችን ዘጋ። ሌሎች ዩኒቨርሲቲዎችና ኮሌጆችም ወደ ኬጅና አንደኛ ደረጃ ማስተማሪያነት ራሳቸውን ዝቅ እያደረጉ መሆኑ ተሰምቷል። አንድም ዩኒቨርሲቲ በስልጣን እስካለው አልገነባም የሚለው ብልጽግና ወደ ዩኒቨርሲቲ የሚገባ ተማሪም ከአምስት በመቶ እንዳይዘላ በክሮ እየሰራም የመንግስት ዩኒቨርሲቲዎች ፕሮግራሞቻቸውን እንዲቀንሱና በአጠቃላይ መማር የማይጠቅም ነገር እንዲመስል ለማድረግ የሚያደርገው እንቅስቃሴን ቀጥሎበታል። ይህ ጸረ ተማሪና ጸረ ትምህርት የሆነው ዘመቻው ቀጥሎም ዘጠና የግል ኮሌጅና ዩኒቨርሲቲዎችን መዝጋቱ ታውቋል። ኢትዮ ፎረም ባሳለፍነው ዓመት ሐምሌ የመጨረሻ ሳምንታት ላይ ባሰራጨው ዘገባም ብልጽግና የግል ዩኒቨርሲቲና ኮሌጆችን ሊዘጋ እያሴርና እየሰራ ስለመሆኑ መግለጹ አይዘነ በወቅቱ የትምህርት ሚኒስትሩ ብርሃኑ ነጋ ሀገሪቱ ካሏት 382 የግል ኮሌጆች ውስጥ 30 ብቻ እንዲቀሩ ማድረግ አናግባቸው መሆኑን መናገራቸውም እንዲሁ። አሁን በቅዳቸው መሰረት ከዘጠና 90 በላይ ኮሌጆችና ዩኒቨርሲቲዎች መዝጋታቸው ታውቋል። ሚኒስትሩ ብዙ ተመራቂ ወደ ገበያው እየተቀላቀለ የመንግስት ራስ ምታት ሆኗል ሲሉም ኮሌጆችን በወቀሱበት አንድ መድረክ ላይ ይህንኑ እንደሚያደርጉ ከተናገሩ በኋላ በዘንድሮ ዓመት ዳግም ምዝገባ ብልጽግናው በመንግስትም ሆነ የግል ኮሌጆች የትምህርት ተቋማት ከአራት እስከ ስድስት ዓመታት በመጀመሪያ ዲግሪ አስተምረው የሚያስመርቋቸው ተማሪዎች የመውጫ ፈተና ካልወሰዱ አይመረቁም፣ የዲግሪ ወረቀቱ ማይሰጣቸውም የሚል ፖሊሲ ተግባራዊ ማድረግ ጀምሯል። በአንድ በኩል መንግስት ወደ ግል ከፍተኛ ትምህርት ተቋማት የሚገቡ ተማሪዎችን ቁጥር ለማሳነስ ብሎም የመግቢያ ነጥቡን ከፍተኛ ስላደረገው ተማሪ ችግሯቸው በራሳቸው እንዲዳከሙና የሚመዘገብ ተማሪ እንዲያጡ በመደረጉ ምክንያት በሌላ በኩል ደግሞ ዳግም ምዝገባ መስፈርት አላሟላችሁም በሚል እንዲዘጉ እየተደረጉ ናቸውም ነው የተባለው። የመውጫ ፈተናን 25 በመቶ በላይ ማሳለፍ የማይችሉ የግል ከፍተኛ ትምህርት ተቋማት እንደሚዘጉ አስቀድሞ የገለጸው የትምህርት ሚኒስቴር ይህንንም በቅርቡ ገቢራዊ እንደሚያደርገው ይጠ ይጠበቃል ያሉት ምንጮች በዚሁ መንገድ የሚዘጉ ኮሌጆች እና ዩኒቨርሲቲዎች ከመቶ በላይ እንደሚሆኑ ጠቁሟል። የመውጫ ፈተናን በማስመልከት መመሪያ ያወጣው ብልጽግና የግል የትምህርት ኮሌጆች ትምህርት ሚኒስቴር የሚያዘጋጀው የመውጫ ፈተናን እንዲወስዱ ወደ ሚኒስትሩ የመላክ ግዴታም አለባቸው። በዚህ አሰራር መሰረት ኮሌጁ በየአመቱ መጨረሻ ከሚያስመርቃቸው የዲግሪ ተማሪዎች መካከል የመውጫ ፈተናውን ወስደው የሚያልፉ ከ25 በመቶ በታች ከሆኑ ኮሌጁ ይዘጋል ተብሏል። ለዚህም የሚሆን መመሪያ ማሰናዳታቸውን የገለ ለጾት ብርሃኑ ነጋ የትኛውም የግል ኮሌጅ ለምረቃ ካዘጋጃቸው ባለዲግሪ ተማሪዎች መካከል ቢያንስ 25 በመቶ ካሳለፈም ተቋሙን ዘግቶ ሰራተኞቹም ይበትናል ብለዋል። በኢትዮጵያ ውስጥ 382 የግል ኮሌጆች እና ዩኒቨርሲቲዎች ያሉ ሲሆን ባለፈው ዓመት 202ቱ ተቋማት ተማሪዎቻቸውን ወደ ትምህርት ሚኒስቴር ልከው የመውጫ ፈተና አስፈትኗል። ከእነዚህ 202 ኮሌጆች መካከልም ከ25 በመቶ በላይ ተማሪዎቻቸውን ያሳለፈው 29 ብቻ ሲሆኑ 173 ኮሌጆች ልጆች ግን ተማሪዎቻቸውን 25 በመቶ እንኳን ማሳለፍ አልቻሉም በሚል ከሚኒስተሩ በኩል ተገልጿል። ፈተና አሰጣጡም ሆነ አጣጡና አስተራረሙ ግልጽነት የሌለው የብልጽግና ባለስልጣናትና አገዛዙ የማይወዷቸውና የሚጠሯቸው ግለሰቦች በባለቤትነት የሚመሯቸው የትምህርት ተቋማትን ለመዝጋትም ሆነ ብለው የሚሰሩት የሚፈልጓቸው ሰዎችን ደግሞ ገበያውን እንዲቆጣጠሩት የሚያደርግ አሰራር ነው የሚሉት ምንጮቹም ፖሊሲው የተዘጋጀው ለዚሁ ዓላማ ነው ይላሉም። ከሁለት ዓመት በፊት በአዲስ አበባ ሀይሌ ግራንድ ሆቴል የግል ኮሌጅ ባለንብረቶችና ፕሬዚደንቶችን ሰብስበው የተናገሩት ብራ ብርሃኑ ነጋ አሁን በኢትዮጵያ ካሉት የግል ከፍተኛ ትምህርት ተቋማት ቢበዛ ሰላሳ ያክል ብቻ እንዲቀሩ እናደርጋለን ሲሉ በአጽንኦት መናገራቸውንም ያስታውሳሉ። እስካሁንም ቢያንስ ዘጠና ኮሌጆችና ዩኒቨርሲቲዎች የተዘጉ ሲሆን ሌሎች ደግሞ ወደ አንደኛ ደረጃና ሁለተኛ ደረጃ ትምህርት ተቋማት ራሳቸውን ዝቅ አድርገዋል ተብሏል። ያ ሁላችሁም እንደምታስታውሱት ላለፉት አራት ዓመታት አንድም ዩኒቨርሲቲ አልከፈትንም በኢትዮጵያ ደረጃ አሁንም አንከፍትም አንድም ዩኒቨርሲቲ አንከፍትም። በሚገጡ ጥቂት ዓመታት ውስጥ በአማራ ክልል ደብረ ብርሃን የሚገኙ ከ24 ሺህ በላይ ተፈናቃዮች የመጠለያ ካምፖች አገልግሎት ጊዜ በማብቃቱ ተፈናቃዮች መቸገራቸውን ገለጹ። እነዚህ ተፈናቃዮች በከተማ በሚገኙ ሶስት የስደተኛ መጠለያ ካምፖች ውስጥ የሚገኙ ናቸው ካለፉት አምስት ዓመታት ጀምሮ በኦሮሚያ ክልል ከሚገኙ የተለያዩ አካባቢዎች ከመኖሪያ ቀያቸው ተፈናቅለው ቻይና ባቄሎ ና ወይንሸት የሚል መጠሪያ ባላቸው የመጠለያ ካምፖች ውስጥ ከሶስት ዓመታት በላይ እንደቆዩ የተናገሩት ነዋሪዎቹ ከሸራና ከፕላስቲክ የተሰሩ የካምፖቹ መጠለያዎች በተፈራረቀባቸው ፀሐይና ዝናብ ምክንያት የአገልግሎት ጊዜያቸው በማብቃቱ ለመኖር በማይመች ሁኔታ ውስጥ ለመኖር ስለመገደዳቸው ተናግሮ ተናግሯል። የካምፑ አስተባባሪዎችም በቻይናና ወይን ሸት መጠለያ ጣቢያዎች ውስጥ የሚገኙት ከሶስት ዓመት በላይ በቦኬሎ የሚገኙት ደግሞ ከሁለት ዓመት በላይ አስቆጥረዋል ብሏል። በተጨማሪም መጠለያ ካምፖቹ ለማሻሻል የተደረገው ጥረት አነስተኛ ነው፣ አደጋ ላይ ያሉት ተፈናቃይ ዜጎች ተዘንግተዋል። እንዲሁም መጪው ክረምት እንደመሆኑ መንግስትና የሚመለከታቸው አካላት አስቸኳይ ድጋፍ እንዲያደርጉን ጠይቃለን ሲሉ ለሀዶ ተናግሯል። በካምፖቹ ተፈናቅለው ከሚገኙ ዜጎች መካከል አምስት ሺህ የሚሆኑ ሴቶች ከምግብ አቅርቦት አናሳ መሆን፣ በቂ አቅርቦት አለመኖር፣ እንደዚሁም የመጸዳጃ ቦታዎች አለመመቸት ጋር ተያይዞም ለተለያዩ ችግሮች እየተጋለጡ መሆኑን በመግለጽ ለሴቶችና ማህበራዊ ጉዳይ ሚኒስቴር ቅሬታ ማቅረባቸውም የሚታወቅ ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁን ያሰባሰብናቸው መረጃዎች ይህንን ይመስሉ ነበርም። አበቃን። ቸር ያሰማን።